ሀይሚ፣ ጥፋቷ ምንድን ነው? ሀይሚ ምን ታድርግ? ምንድን ነው ጥፋቷ? የብሩክ አፍቃሪዎች፣ የሀይምና የብሩክ ክፍተት ኮሽታ ሲፈጠር ምን ነው ለብሩክኛ ሽማግሌ እንላካላችሁ? አላበዛችሁትም እንዴ? እጅግ በጣም ዛሬ እንግዲህ በወሳኝ ጉዳይ ነው የመጣሁት፣ በሀይሚና በብሩክ ማለት ነው። የምሬን ነው የምላችሁ እኔ ራሱ በጣም ተናድጃለሁ። ሀይሚና ብሩክ ያሉበትን ታውቃላችሁ። ቢሆንም ግን ይሄ ነገር መቋጨት እንዳለበት ነው መናገር የምፈልገው ማለት ነው። ምክንያቱም በዚህ ልክ ይሄ ነገር ካልተቋጨ እንዴ፣ ለምን ሀይሚ በዚህ ልክ ትረገጣለች? ሀይሚ ጥፋቷ ምንድን ነው? ምንድን አደረገች? ከዚህ በላይስ ምንድን ታድርግ? ብሩክስ ምን ማድረግ አለበት የሚለውን በጣም በቃ ማለት እኔ ምን እንደፈለጉ አላውቅም። የምር ቤተሰቦች እኔ እንጃ። የብሩክ ደጋፊ ነኝ ወይም ምናምን የሚሉት ሀይምን እንዴት እንደጠመዷት አላውቅም። ዛሬ ደግሞ ተነስቶባቸዋል፣ የመጨረሻ ማለት ነው። ሰላም ሰላም ቤተሰብ፣ እንዴት ናችኋለሁ? ሰላማችሁ ይብዛ በያላችሁበት እያልኩኝ ውድ የጨረቃ ቤተሰቦች፣ እንግዲህ ደስ በማይል ሞድ ነው የመጣሁት። የምሬን ነው ስናደድ እኔ ራሱ የምናገረውን አላውቅምና፣ ከተሳሳትኩኝ ወይም ካስቀየምኩኝ እናንተን ይቅርታ ማለት ነው። በመጀመሪያ ማለት በቃ አንዳንዴ ስትናደዱ፣ ያው ላለማስቀየም ሰውን ትሞክራላችሁ። ነገር ግን ሳታስቡት የምትናገሩት ነገር ስለሚኖር ለዛም ቀድሜ ይቅርታ ጠይቃለሁ ማለት ነው እና በመጀመሪያ የምናገረው ነገር ቢኖር ማለት ነው በቃ ማለት ሀይሚ ይቅርታ ጠይቃለች። ይቅርታዋን ደግሞ ብሩክ መቀበል ግድ ነው ተቀብያለውም ብለዋል። ይሄ ነገር መቋጨት እንዳለበት ነው የሚገባኝ ማለት ነው። ምክንያቱም ከዚህ በላይ ከሄደ ሀይሚ ማለት ነው ሀይሚ የመጨረሻ እየተሰደበች ነው ያለችው፣ እየተሰደበች እየተረገጠች ጭራሽ ዛሬስ ደግሞ በሞተ ሰው እንትን ምንድነው ሙዚቃ ያቀናበሯት ፎቶ መዘቅዘቁ ታወት ፋሽኑ አልፏልና፣ እንዴ እስከ መቼ ድረስ ነው ሀይሚን እንደዚህ የምትሆነው ማለት? ይሄ ነገር ቡራ ወይ ማስቆም አለበት። የምሬ ነው እምላችሁ። ማለት በቃ አንድ ቀን ቁርጥ አድርጎ መናገር አለበት። አሁን ላይ እኔንም የምትወዱኝ ሀይሚን ውደዱኝ ሳይሆን በቃ ቁርጥ ያለ ሀሳብ መናገር አለበት። እንዴ እንዴት ነው የሱ ወዳጅ ነን የሚሉ እሱን እንዴት ነው የብሩክ ወዳጅ ነን የሚሉ የብሩክ አስደናቂ ነን የሚሉ ታዲያ ብሩክ እንደዚህ ፕራንክ ተደርጎ ስለደበረው ሀይሚ ተዘቅዝቃ መረገጥ አለባት? እንዲህ ይሄ እኮ ፌር አይደለም። የምሬን ነው የምላችሁ። እና ለእነዚህ ሰዎች ብሩክ ማለት ነው ቪዲዮ ሲሰራ በቃ መልስ መስጠት አለበት። ጭራሽ ደግሞ ዛሬማ እኮ በቃ በህይወት ያለን ሰው የለም ማለት ጀመሩ ማለት ነው። እናንተ ሰዎች ግን የምር እኔ ምን እንደምል አላውቅም። የምሬን ነው የምላችሁ። ሲቀጥል ደግሞ ማለት ነው የሀይሚ አድናቂዎች አላችሁ በጣም ጥሩዎች የምትደግፉ ሀይሚንም ቡራንም ምርጥ አስተያየት የምትሰጡ ሁሌም ቡራ ቤትም ሀይሚ ቤትም እኔ እማቃቸው በጣም ብዙ በሺዎች የሚቆጠሩ አሉ። እንደ እናትም የሚመክሩ እንደ እህትም እንደ በቃ ሁሉ ነገር ሆነው ሁለቱን የሚመክሩ ማለት ነው። ከእነዚህ ውስጥ ደግሞ ትግስት የሌላቸው በጭራሽ ኮሽታ ሲፈጠር ሀይሚ አይወድሽም፣ በቃ አትለማመጪው፣ በቃ ተይው። አንቺ እኮ አይወድሽም። አንቺ ስለተጨነቅ ስለተለማመጥሽው ተንበርክከሽ ይቅርታ ስለጠየቅሽው ያንቺ ሊሆን አይችልም የምትሉ አላችሁ። አሁን እናንተ ልክ ናችሁ። ትናንት አንድ ቪዲዮ ተሰርቶ በተፈጠረ ችግር ብሩክ ሀይሚን አይወዳትም። ታዲያ ብሩክ ሀይሚን ባይወዳት ምን ሆነች ብሎ ነው እንደዛ ጭንቀት ውስጥ የገባው? ሲጀመር ብሩክ በሀይሚ ምንም ድርድር አያውቅም። ማለት በቃ ሀዋሳ ስልክ ተደወለልኝ ሲባል እንኳን ሀይሚ ምን ሆነች ነው ያለ። ነገሩ ለወዴው ቢያስደነግጠውም ው ብሩክ መረጋጋትና ነገሩን እንዴት ነው ቀለል አድርጎ ማየት የእሱ ፈንታ ነው። እዚ ጋ ደግሞ ሀይሚ ይቅርታ ጠይቃለች። ይቅርታ መጠየቅ ትልቅነት ነው። ደግሞ ተንበርክኬ ይቅርታ ልበል ነው ብላ ቃሉን የተናገረችው እንጂ አልተንበረከከችም። ጎንበስ ብላ ነው የቀረች። ብሩክም ይህን አይፈልግም መሆን የለበትም ነው ያለ። ስለዚህ ተንበርክከሽ የምትለምኙ ተንበርክ ስለለመንሹ ብሩክ ያንቺ አይሆንም። አባክሽን የምትሉ አላችሁ ማለት ነው። እናንተ እስኪ ተረጋጉ። የምር በጣም የሚያስጠላ ኮመንት ነው ያለ። ሀይሚ ቤት ማለት ነው። እኔ ማንበብ በቃ አይወዳትም ሁሉ የሚል ማለት ነው። ማንበብም አልፈልግም እና ደግሞ አላዘርና ትንሱ በቅርብ ተገናኝተው ፍቅራቸውን ተገላለጹ። ብሩክ ቢወዳት ለምን ፍቅሩን አይገልጽላትም የሚልም ጥያቄ አለ። እንዴ አላዘርና ትንሱ በቅርብ ቀን የተዋወቁ ሰው ሁሉ አንድ አይደለም። አሁን ለምሳሌ ቡራና አላዛር አንድ አይደሉም ማለት በዩቱበር ሰው በመሆናቸው አንድ ናቸው፣ ግን ያስተሳሰብ ልዩነት ይኖራል። ያ ማለት ፍላጎት ይኖራል። ለምሳሌ ሀይሚና ብሩክ ፕራይቬት አድርገው መኖር ይፈልጋሉ፣ መናገር አይፈልጉም። ይሄ የራሳቸው ፕራይቬት ነው። በቃ እዚህ ውስጥ መግባት የለብንም። ሌላ ሰው ግን በሚዲያ ፍቅሩን መግለጽ ካለበት ያ መብቱ ነው። ሶ ከእነሱ ጋር ኮምፔርም ማድረግ የለባችሁም ኮመታተሮች አረ በፈጠራችሁ እንዲ በፈጠራችሁ እንዴ! ምንድን ነው በቃ ማለት ምንድን ነው? ሀይሚን አድርግ የምትሏት እንዴ? በቃ ማለት ስተት ሰርቻለሁ አጥፍቻለሁ፣ ይቅርታ ነው ያለች። ሌላ ምንም አላለችም። የዚህን ያክልም ክብሯም ዝቅም አላለም። እንዴ እሷ እኮ እንዲሁም ከብሩክ ተሽላ ነው ማለት። በህይወት ዘመን መናደድ የለብህም በቃ። ብዙ ፈተና ሊገጥም ይችላል፣ ጨጓሪያ ሊያም ይችላል ብዛ በጣም በንግግር እስኪ አሁን ትናንት ሀይሚ የተናገረችው ንግግር በጣም የሚያረካ ነው። ታዲያ ይሄ መኑ ነው ክብሯን ዝቅ ያደርጋል? ይቅርታ መጠየቅ እኮ እንኳን ለምትወደው ሰው ችግር የለውም። ይቅርታ ተንበርክሽ ጠይቀሽዋል፣ አልተቀበለሽም፣ አይወድሽም። ታዩ አሁን ልክ ናችሁ እናንተ እናንተ ልክ አይደላችሁ። አድናቂም የሀይሚም ደጋፊም ከሆናችሁ ተሳስታችኋል። የምሬ ነው የምላችሁ ሁልጊዜ ኮሽታ በተፈጠረ ቁጥር ሀይሚ ተዩ አትን ለማመጩ በቃ ስህተት ያለበትን ሰው እንዲታረም ብቻ በትዕግስት መጠበቅ ነው። እዚህ ጋር ሀይሚ ፕራንክ አድርገዋለች ባልጠበቀችው መንገድ ቡራ ደግሞ ተናዷል። ቡራ ደግሞ መረጋጋት የእሱ ፋንታ ነው። ሀይሚ ደግሞ የሚጠበቅባት ይቅርታ ጠይቀዋለች። ከዚህ በኋላ ሀይሚ ይቅርታ ጠይቃለች፣ አጥፍቻለሁ ብላለች። ይቅርታውን ከልቡ መቀበል አለመቀበል የብሩክ ፋንታ ነው። ሶ ሀይሚ የሚጠበቅባትን ከይቅርታ በላይ ደግሞ በጣም ደስ በሚል አገላለጽና ንግግር ነው ብሩክን ያናገረችው። ትናንት ሰምታቸዋል። በሕይወት ስትኖር ከዚህ የበለጠ ፈተና ሊገጥም ይችላል፣ ለምን ትናደዳለ? ስሜታዊ አትሁን ብላ መክረዋለች። ስለምትወደውም ይቅርታም ብትለውም ችግር የለውም፣ በጣም ነው የምትወደው። ሶ ይሄን ያደረገችው ደግሞ የእሷ ክብር ዝቅ እንዲል አይደለም። ሰው ለሚወደው ሰው እንኳን ይቅርታ ሌላ ነገር ያደርጋል። ምን ነው ክብሯ ዝቅ ብሏል? ክብርሽ ዝቅ ብሏል፣ አይወድሽም ተይው የምትሏት ማለት ነው። የብሩክ አፍቃሪዎች የምትባሉት ደግሞ ማለት ነው። ኮሽታ ሲፈጠር ሀይሚና ብሩክ ተለያይተዋል ብላችሁ ለብሩክ ሽማግሌ እንላክ የምትሉት ብዛታችሁ፣ ቲክቶክ ላይ የሀይሚ ፎቶ ተዘግዝቆ እየተረገጠ በሚያሳዝን ሙዚቃ ተቀናብሮ ማለት ነው። እና ሚዲያው እንዳለ እሱ ነው ያለ። ሶ ደግሞ በጣም የተናደዱ ቤተሰቦች አሁን ማለት ነው የሀይሚን ፎቶ የሚዘቀዝቁ የብሩክን ፎቶ ፕሮፋይል ያደረጋችሁ ናችሁ። እናንተ ታዲያ ለብሩክ አዝናችሁ ሳይሆን የብሩክ አፍቃሪዎች ናችሁ ከዚህ በኋላ የምትባሉት ማለት ነው። እስካሁን ድረስ የምሬን ነው የምላችሁና የብሩክን ፎቶ ፕሮፋይል አድርገው በቃ የሚቆረቆሩ የሚጽፉ ምናምን አሉ የተወሰኑ። ነገር ግን የብሩክን ፕሮፋይል አድርጋችሁ የሀይምን ፎቶ ዘግዝቃችሁ ላይቭ ላይ ሆናችሁ ስትቀደዱ አታፍሩም? አታፍሩም? እናንተ ለዚህ ነገር ነው እኔ ብሩክ መልስ መስጠት አለበት የምለው የምር እንዴ የፈለገ ብሩክን ይውደዱት የፈለገ ቤቱ ድረስ የሚጠይቁት ሀይሚን ግን መዘቅዘቅና መርገጥ የለባቸው። የምሬ ነው የምላችሁ ብሩክን እንወደዋለን የፈለገ እንድናደርግለታለን የሚሉት ቲክቶክ ላይ ሆነው ሀያ አራት ሰዓት የሚያወሩት ቤቱ ድረስ ሄደው በቃ የሆነ ነገር ራሱ ማድረግ መብታቸው ነው የሆነ ነገር ስላችሁ ሰርፕራይስ ምናምን ምናምን። ነገር ግን ግን አይችሉም ወሬ ብቻ ነው ግን ይሄን ስላደረጉ ሀይሚን መርገጥ የለባቸውም። ለዚህ ብሩክ መልስ መስጠት አለበት። ሁሌም ለምንድን ነው ሀይሚ ፕራንክ ስታደርግ ሀይሚ ተዘግዝቃ በህይወት እያለች የለችም የምትባል? ለእናንተ ክፉ የተመኘ ለራሱ ነው አይደል የሚያደርግለት። የምሬን ነው የምላችሁ እኔ አልራገምም ግን ለአንድ ሰው ክፉ ሲናገር ለራሱ ነው የሚያደርግለት እና እኔ የዛሬውን አይቼ የምሬን አንበይ ሁላ መጥቶ በቃ ዝም ብዬ ነው የወጣሁት ማለት ነው ከቲክቶክ በቃ እራስ ነው የሚያሳምሙ ማለት ነው ታዲያ የሀይሚ ሀይሚን የሚወዷት ደግሞ የሀይሚ ፎቶ ተዘግዝቀው ሲያዩ የቡራን ፕሮፋይል አድርገው ነው አይደለ እንደዚያ የሚያደርጉ ቡራን እየዘቀዘቁ ነው ገባችሁ አሁን ቡራ ፎቶ ተዘግዝቆ ስታይ ምን ትላለህ ይሰማሃል አይደል ስለዚህ አንተንም እንደሚሰማህ ለሀይሚም እንደምታስብላት ሀይሚን በዚህ ልክ እየተረገጠች በዚህ ልክ በህይወት እያለች የለችም እየተባለ መቼም እያየ ይሆናል ይህን ነገር ማስቆም መቻል አለበት፣ ለዛሬ ብቻ ሳይሆን ለወደፊቱም ማለት ነው። በቃ በቃ ብሩክ ማለት ያለበት ሀይሚን የሚጠላ ሰው በቃ እኔ ወዳጅ የለኝም ብሎ መናገር አለበት። በቃ የምሬን ነው ብላችሁ ሀይሚን የሚጠላ ሀይሚን የሚረግጥ የሀይሚን ፎቶ ዘግዝቆ የሚረግጥ ሀይሚን እንደዚህ የሚያረግ ወዳጅ ደጋፊም አድናቂም የለኝም ብሎ መናገር አለበት። እነሱ ክፍተት በተፈጠረ ቁጥር ለምን ልጅቷ ትሰቃያለች እንዴ? እስኪ አሁን ሀይሚ ምንድን ነው ጥፋቷ? በቃ አንድ ቀን ፕራንክ አረገች፣ አንድ ቀን ለዛውም፣ ይቅርታ ጠየቀች። ከዚህ ውጭ ምን ታደርግ? እና ደግሞ የሀይሚ ደጋፊዎች የተወሰናችው ሀይሚ አይወድሽም በቃ ተይው፣ አትለማመጩ ምናምን የምትሉት ተረጋጉ። እንዴ ምን ሆናችሁ ነው እናንተ እናንተ በዚህ ቦታ ብትሆኑ የምታፈቅሩትን ሰው ጥላችሁ ትሄዳላችሁ? ለምን ታዲያ በሰው ቁስል እንጨት ትሰዳላችሁ? እንዴ በእናንተ የማትፈልጉትን በሰው አታደርጉ። የምር በጣም ብዙ አላችሁ እንደዚህ የምትሉና ከልባችሁ ከሆነ እኔ ያላቅም ልታዝኑላት ትችላላችሁ። ለሀይሜ ግን እኮ አሁን ሃይሜን እኮ ምን ስታነብ ምን ትላለች? አይሆንሽም፣ አትለማመጭው፣ ክብርሽን ዝቅ አታደርጊ፣ ጥለሽው ሂጅ የምትሏት ማለት ነው። እሷ ይቅርታ ብቻ ነው የጠየቀች። በቃ ምክር ለገሰችው። አትበሳጭ፣ አትናደድ፣ ተሉ አታኩረፍ መከረችው። ከዚህ ውጭ ሌላ ምንም እሷን ዝቅ የሚያደርግ ነገር አላደረገችውም። ትናንት ይቅርታ ነው የጠየቀችው። አለቀ። ለምትወደው ለምታፈቅረው ሰው ደግሞ ይቅርታ ብትጠይቅ ችግር የለውም። ቡራ ደግሞ ከዚህ በላይ እያደርግላታል። አሁን ሌላ ሙድ ስለሆነ ነው እንጂ። ብቻ ግን ፈጣሪ ልቦና ይስጠን።